አንጋፋው ዘማሪ አለማየሁ ገብረመስቀል ከዚህ ዓለም ድካም አረፉ። አንዳንድ ሰው በሕይወታችን ላይ የሚኖረውን ትልቅ ቦታ በልፈቱ የምፈጥርብን ትልቅ ሽንኩር ለመግለጽና ለማስረዳት ቃል ያጥራሉ የአለማየሁ ገብረመስቀል የምስረቀረቅ ድምጽ ከጊታሩ ጋር ነፍስ ጋር የምደርስ ዜማዎቹ ትዘታ ልጅነት ላይ ታትሟል በጣም በሚያሳዝን ሁኔታ ውን ያለው ብዬ ሳጥ አይቅ ነው አንዳንድ ሚዲያዎች ላይ በጣም በሚያሳዝን ሁኔታ ሀገር ቤት ተመልሶ ከውጭ ሀገር ወደ ኢትዮጵያ መምጣት ከዛም በዝማሬ በቅርቡ በተለያዩ ቴሌቪዥን ቻናሎች ላይ በጊታር ሲያገለግሉ የነበረው አንጋፋ ዘማሪ ላይመለሱ አንቀላፍቷል። በጣም በሚያሳዝን ሁኔታ በርካቶችን ያሳዘነ እኚህ ታላቅ ዘማሪ በብዙ የድሮ ዘማሪዎች የሚታወቁት፣ አሁን ግን በደንብ ትውል የማያውቃቸው አንጋፋ አለማየሁ ገብረመስቀል ከዚህ ዓለም ድካም ማረፋቸው በርካቶችን ያሳዘነና ልብ የሰበረ ክስተት እንደሆነ ጨምረም የደረሱን መረጃዎችን በማስመልከትም ነው ለእናንተ ይዘላችሁ የምታውት። አብሬያቸው ቆዩት ሚኪ ነኝ። ከሚኪ ታቦር ኢንፎ ለመላው ቤተሰቦችና ለወዳጅ ዘመዶቻቸው መጽናናትን እንመኛለን። ይህንን ቻናል ሰብስክራይብ በማድረግ ወቅታዊ እና አጭር መረጃ አገኙ።